መዋጋት አለብን። የተደራጀ ነውም የታጠቅ ነውም ለዛ ነው። በአምስተኛ ዓመት ዝክረ ሰሜን ዕዝ መታሰቢያ መርሃ ግብር ላይም የህሊና ጸሎትን ጨምሮ የጧፍ ማብራት ስነስርዓት ተካሂዷል።